ሰላም ውድ ሀገሬ ልጆች፣ ዛሬ እንድ መልክት አለኝ። ለእናንተ መልክት ለማስተላለፍ ነው እንደዚህ አባ ብቻ የመጣሁት። እሺ በተለይ አረብ ሀገር ያላችሁ ለጥፋችሁ፣ መታችሁ፣ ማረት ፈልጋችሁ፣ እንደ እኔ ኑሮ አምሯችሁ ማለት። እንደዚህ ካገባችሁ በኋላ ለምኖ፣ ተደፍቶ፣ ተቀንቶ፣ እጠፍልሽ፣ ልዘጋልሽ ብሎ ካገባችሁ በኋላ መጨረሻ እንደዚህ ነው የሚያደርግሽ። ምንድን ነው የሚፈልገ? ገንዘብ እና ገንዘብ ብቻ። ገንዘብ፣ ገንዘብ ከሌለሽ ወይ ተመልሰሽ ይሄድሻል ወይ ያለሽን ተካፍዬ አጫርሽሽ ይሄዳል ነው መሄዱን ብምሄድ ግን ምን አለ በሰላም እንደገባ በሰላም ልቅ ብሎ ብሄድ ጥፊውን ቦክሱን እርግጫውን ቁንጥጫውን ምን አመጣው ተዉ ተዉ ተዉ እኔ መላችሁ ማለት ነው አረብ ሀገር ያላችሁ ልጆች እኔ ተዉትና የሀበሻውን ዳታጉ ደሃ ወንድ ደግሞ ደሃ ወንድ ምን አላት ሰርተን እንለወጣለን። ሳ ምን አላት? ቤት አላት? ምን ይዛ መታለች? የአረብ ሀገር የሚል ወንድ እንዳታገቡ ቆማችሁ ትቀሩ ይሻላል። እንደዚህ ከምትሆን ቆማችሁ ቅሩ። እንዴት እኔን አይታችሁኝ አላ ያችን የመሰልኩት ልዕልት፣ የመሰልኩልሽ ዛሬ እንደዚህ እንደዚህ ልሆን በሱ በወንድ ማሰራለታለሁ። እንጂ በቃ ለእናንተ መልዕክት ነው። እየገባው እንጂ እንደ ሰላም ሰላም፣ ውድ ያገሬ ልጆች በያላችሁበት የዓለም ዳርቻ ሁሉ ሰላም፣ ጤና፣ ፍቅር ይድረሳችሁ እያልኩኝ ዛሬ እንደተለመደው በአዲስ ቪዲዮ መጥቻለሁ። በመግቢያ ላይ እንዳያችሁት ማለት ነው። ለዚህ ቻናል ግን አዲስ ከሆናችሁ ላይክና ሰብስክራይብ እያደረጋችሁ የቻናል ቤተሰብ እንድትሆኑ በአክብሮት እጠይቃለሁኝ። አብሬያችሁ የምቆየው ዘብና ነኝ። ሰላማችሁ ብዝት ይበል። እንግዲህ እንደምታውቁትኝ በመግቢያ ላይ ያያችኋት እህታችን አረብ ሀገር ነበረ የምትኖረው። እንግዲህ የአረብ ሀገር ሴቶች አረብ ሀገር ሆነው ብዙ ሰዎች ኢትዮጵያ የሚጀናጀኑ ሰዎች አሉ ማለት ነው። እና ኢትዮጵያ ያሉ ወንዶች የእውነት የእውነት ሚስት አጥተው አይደለም፣ የእውነት የእውነት ሴት ጠፍቶ አይደለም በአካባቢያቸው። ነገር ግን ብር ፍለጋ ነው። የአረብ ሀገር ሴትን እንዴት አድርገን እናጥምዳት፣ እንዴት አድርገን ገንዘቧን እንብላት፣ እንዴት አድርገን በእኛ ቁጥጥር ስር እናድርጋት፣ እንዴት አድርገን ህይወቷን እናበላሸው፣ እንዴት አድርገን ህይወቷን ምስቀቅል እናድርገው ብለው ሆን ብለው አስበው እዛ ቁጭ ብለው የሴቷን ልብ እየጠቡ ያላትን ሁላ ሊያሳጧት የሚችሉ ብዙ ወንዶች አሉ ማለት ነው። እንደሚታወቀው እንግዲህ የአረብ ሀገር ሴቶች በጣም ብዙ ሴቶች እንደዚህ ከሆነ ከኛ ተጠንቀቁ እያሉ በጣም በብዙ ሚዲያዎች ሲተላለፉ እናያለን። መምህር ሞልቷን ተማሪ ነው የጠፋው። ነገር ግን ብዙ እህቶቻችን አምነዋቸው ነገ ወደፊት ትዳሬ ይሆናል ነገ አብሬ እኖራለሁ ብለው ብለው ሁለንተናቸውን አሳልፈው ሰተውትኝ ነገር ግን ልጅቷን በቁጥጥር ስር ከዋለ በኋላ ገንዘቧን ቡጥቡጥ አድርጎ ከበላ በኋላ እንደ ማስቲካ አኝኮ አሽቀንጥሮ ጥላታ ማለት ነው እንግዲህ እችን የመሰለች ልጅ እንግዲህ እንደምታዩት አይኗን አጥፋታ ማለት ነው አይኗ ሊጠፋ ምንም አልቀረውም እያያችኋት ነው ስለዚህ መቼ ነው እኔና እናንተ ልንማር የምንችለው ከእንደዚህ አይነት ነገር ኢትዮጵያ ያሉ ወንዶች አረብ ሀገር ሆነሽ የሚጀናጀንሽ አንቺን ፈልጎ አይደለም። ምናልባት ከነቃሽበት ከባናንሽበት ልታመጩ ትችላለሽ። ካልባናንሽበት ግን ያፈቀረሽ መስሎ ቢያንስ ቢያንስ እኮ ያ ሰው እኮ ህይወት ይኖረዋል። ደግሞ አንዳንዶቹማ ትዳር እያላቸው ልጅ እያላቸው ነው ሁለተኛችን የሚጀናጀኑሽ ማለት ነው። ትዳር እንደሌላቸው ልጅ እንደሌላቸው ህይወት እንደሌላቸው ምንም አይነት የፍቅር ግንኙነት ጀምረው እንደማያውቁ የፍቅር ግንኙነታቸው በቃ በሆነ አጋጣሚ እንዳቋረጠ እና ህይወታቸውን ከአንቺ ጋር ሊኖሩ እንደሚችሉ ሲነግሩሽ ታምኛቸዋለሽ። እንደሚታወቀው በሸገር ኢንፎ ላይም አንዲት እህታችን ቀርባ ነበር ከአሁን በፊት አምነው ከአረብ ሀገር አምነው እሱን ተከትላ ቤተሰቦቹ ጋር ብትሄድም ከቤተሰቦቹ ጀምሮ ያደረጉባትን ግፍና መከራ መንታ ልጆች አስታቅፎ ሆስፒታል ብቻዋን ያስወለዳት ሰው አለ። እንደውም አንዱ ልጅ የኔ ነው፣ አንዱ ልጅ የማን እንደሆነ አላውቅም ብሎ ሲያሸማቅቃት፣ ልቧን እንክትክት ታርጎ ሊሰብራት ቢነሳም እሷ ግን ጠንካራ ስለሆነች ልጆቿን፣ መንታ ልጆቿን ታቅፋ እንደውም አሁን በጥሩ ሁኔታ ላይ ትገኛለች ማለት ነው። ብዙ ጠንካራ ሴቶችም አሉ ማለት ነው። እንደዛ አይነት ሊሰብሯችሁ የመጡ ወንዶችን መሰበር እንደማትችሉ ማሳየት የሚያሳዩ ብዙ ሴቶች አሉ ማለት ነው። በነገራችን ላይ ብዙ ሴቶች ይታለላሉ እያልኩም አይደለም። በጣም ብዙ ጀግኖችም አሉ። ፍቅር በገንዘብ አይተመንም። ፍቅር በገንዘብ አይገኛም። ፍቅር የእግዚአብሔር ስጦታ ነው። ማፍቀረም መፈቀረም ጸጋ ነው። ነገር ግን አረብ ሀገር ያሉ ሴቶችን ነጋገባሻ አለው የአረብ ሀገር ሴቶች ትዳር ይናፍቃቸዋል። ነገ እንደ ጓደኞቻቸው ገብተው መውለድ ይፈልጋሉ። ህይወት እንዲኖራቸው ይፈልጋሉ። የተሰደዱለትን አላማ አሳክተው መጥተው እንደ ማንኛውም ሰው የቤትን መቤቱ ነው ህይወትን መኖር ይችላሉ፣ ይመኛሉ። ነገር ግን ያን ህልማቸውን የምታጨናግፉ ወንዶች ትዳር እያላችሁ ልጅ ያላችሁ የተሰወረ አጀንዳ ይዛችሁ የሴቶች እህቶቻችንን ልብ ለመሰባበር የምትሞክሩ ወንዶች የምር አይሳካላችሁም የሚ ቢሳካላችሁም ደግሞ እንደዚህ አንዳንድ አንድ የዋህቶቻችንን ስታገኙ ገንዘባቸው ሙሉ ጣርጋችሁ ገብታችሁ ሲጀመር ገንዘብ የሚል ወንድ ለትዳር አይደለም የሚፈልግሽ ገንዘብ ላይ ፎከስ ያደረገ ወንድ ፍቅር የሚባል ነገር ያለው ከገንዘቡ ጋር ነው እንጂ ከአንቺ ጋር አይደለም ማለት ነው። ስለዚህ ይቼታችንን እንዳስተላለፈችው መልእክት ከሆነ ከእኔ ተማሩ እያለች ነው። እሷ ብቻ አይደለችም። በጣም ብዙ እህቶቻችን ከኔ ተማሩ እያሉ በሚዲያ ይወጣሉ። ብዙ እህቶቻችን እንደውም በትላልቅ ሚዲያ እየቀረቡ በደላቸውን ምክንያቱም ከነሱ ሴቶች እንዲማሩ ከእነሱ አረብ ሀገር ያሉ ሴቶች ህቶቻችን እንዲማሩ ነው ያቼታችን አሁን በጣም ጠንካራ ከሷ ብዙ ሴቶች ሊማሩ የሚችሉባት ናት። አያችሁታ። እሱን አምናው አገሯን ጥታ ጎጃም ነው ምናምን አገር ድረስ ሂዳ ደብረ ታቦር ኦር አይ ዶንት ኖ የት እንደሆነ እዛ ድረስ ሂዳ የጥንካሬዋ እርጉስን እየነገደች ምን አይነት ጨካኝና ረመኔ መሆኑ ከእሷ አልጋ ሴት ይዞ ተኝቶ ዶሮ እየነገደች እሱን እየቀለበች በህይወቷ ላይ ህይወቷን ምስቅልቅሏን አውጥቶ ከሞት የተረፈችው ህይወታችን ለኛ ምስክር ናት። ለኛ ጀግናችን ናት። ምክንያቱም ሴቶች እንዳይሰበሩ እኔ ጠንካራ ነኝ እኔ ተሰብሬ አልቀርም ብላ የወጣች የሰርጓን ቪዲዮ ይዛ በሚዲያ ላይ ስትቀደው ስትታይ ነው። ከዛ በኋላ ሂደው ሲያነጋግሯት ከእሷ ጋር ያለውን ነገር ሼር ያደረገችው ማለት ነው። የወለደችው መንታ ልጅ ነው። ነገር ግን ከሷ ይልቅ ደግሞ በጣም የሚሰባበሩ ሰዎች አሉ። እሷ ጀግና ናት፣ እሷ ጀግና ናት። አልሰበር ባይነትን፣ አልበገር ባይነትን፣ ሴትነትን ያሳየችን፣ ተሰብራ እንዳትቀር ተሰብሬ አልቀርም ብላ የወጣች ማለት ነው። እሱ ግን በህይወቱ እሱ ሳይሆን እሱና ቤተሰቦቹ ተጫውተውባታል ማለት ነው። ስለዚህ ወንድ አትመኑ፣ በፍፁም ወንድ ልጅ ይታመን አይገባም። ወንድ ልጅ አስመሳይ ነው። ማርያምን አስመሳይ ነው ወንድ ልጅ። ስለዚህ ሴቶች ልጆቻችንን አትመኗቸው። ሲጀመር ውጭ ሀገር ላይ ሆናችሁ የኢትዮጵያ ወንዶችን አትጀናጀኑ። ውሸታም ናቸው፣ አስመሳይ ናቸው። እናንተ ሞኝ ከሆናችሁላችሁ፣ እናንተ ከተ እንትን ካላችሁላችሁ የእናንተን ገንዘብ ነው የሚፈልጉት። በእናንተ ላይ የሆነ እንትን ለመስራት ነው የሚፈልጉት። እናንተን ለማሸማቀቅ እናንተን በቃ ሴትነታችሁን እንድትጠሉት ለማድረግ በሰው ሀገር ጊዜያችሁን ጨርሳችሁ ጉልበታችሁን በጣም ብዙ ነገር ደክማችሁ ኢትዮጵያ ሄዳችሁ ለማረፍ ስትፈልጉ እዛ ሁነው ግን ደግሞ የሚያሰሩባችሁ ደክማችሁ ማረፍ ሲገባችሁ፣ እረፍት ሊያሳጧችሁ፣ ሰላማችሁ ሊነሷችሁ፣ ሞታችሁን እንድትመኙ የሚያደርጓችሁ ወንዶች በጣም ብዙ ይነፋሉ ማለት ነው። ስለዚህ አረብ ሀገር ሆነሽ ኢትዮጵያ ያለው ወንድ አትጀናጀኝም። የእውነት ሴት አጥፍቶ አይደለም ከጠገቡ የእውነት ሴት ጠፍቶ አይደለም። የእውነት የሚያገባው አጥፍቶ አይደለም፣ ገንዘብሽን ፍለጋ ነው። እግዚአብሔር ትዳር የሚገኘው ከፈጣሪ ነው። አንቺ ትዳር ከፈለግ ቅልግጥሙን አያጣም ይባላል። አንቺን የመሰለች ቆንጆ ተፈልገሽ እንደውም በባትሪ ተፈልገሽ አትገኝም። የአረብ ሀገር ሴት ሲት እንቁ ናት። ምክንያቱም ስደቷ እናንተ ዩኒቨርሲቲ ገብታችሁ ከተማራችሁት እናንተ እናንተ ተምራችሁ በዩኒቨርሲቲም ወይም ደግሞ የሆነ ተቋም ላይ ገብታችሁ ትውልድን እንገነባለን ብላችሁ የምታስቡት ሰዎች ከእናንተ በላይ ህይወት ገንብቷታል ከናንተ በላይ ህይወቱ አስተምሯታል ከናንተ በላይ ስደቱ አስተምሯታል ለእሷ ኮሌጇ ለእሷ ስደቷ ነው ለእሷ መምህሯ ስደቷ ነው። ስለዚህ በስስ ልቧ እየገባችሁ ህይወቷን ለመመስጣጠል የምታርፉ የምትሞክሩ ሰዎች ከድርጊታችሁ ተቆጠቡ። አሁን ብዙቶቻችን ተሰብረው የት እየሌለ ይሆናሉ። በወንድ ተጎድተው በወንድ ብቻ አይደለም በቤተሰብ ጭምር ማለት ነው። የአረብ ሀገር ሴት ለሰው የምትኖር ናት። ህይወቷን በቃ እሷ እየቀለጠች ለሌላው የምታበራ ናት እንደሚባለው በወንዶቻለ የምትቆጣው በጣም በተለያየ ነገር ነው የምትጎዳው። ስለዚህ ከአንዳንድ እንደቶቻችን ተቆጣው። ስደት ላይ ሆናችሁ ኢትዮጵያ ያለው ወንድ አገባለሁ ለኔ ይሆናል ብላችሁ፣ በእርግጥ ታማኝ ወንድ ሊኖር ይችላል። ታማኝ ሆነ አልሆነ እዛው ስትጪ ያንቺ ያለው ፈጣሪ የፈቀደው ታገኛለሽ። ምን ብርቅ ነው እንዴ? ብርቅ ነው እንዴ? ስለዚህ አትሽወዱ ለማለት ፈልጋለሁ። ይች ታችንን በምስሉ በምሱ ላይ ያያችኋት ይኸው አይኗን አጥፍቷታል። ገንዘቧን በጥብጦ ከጨረሰ በኋላ ኔ ልምታሽ ልም ና አባት ብለህ ነው ምች ምጣና ምትመታት ደግሞ አንተ ሰርተሃት በላም ሰርታችኋት በሉም አፈር ብሉና ሰርታችኋት በሉ ሰርታችኋት በሉም ወይ ፍቅር በገንዘብ አይተመንም። ፍቅር በገንዘብ አይገዛም። ሴት ልጅ በቃ ልቧን አማልዬ ልቧን ከማረኳት በኋላ ገንዘቧን እንቀማታለን ምናምን። እመቤቴ ምስክር፣ በእርግጥ የሚታለሉ በጣም ብዙ ሰዎች አሉ። ይሄ ነገር እኮ ለሁላችን ገጥሞ ሊሆን ይችላል። ማለት አውርተ ሊሆን ይችላል ወንዶች ጋር ነው ነገር ግን